ኢትዮጵያ ሀገሬ፣ አይዞሽ ቀን ይወጣልሻል። አንዱ ልጅ ቢወጋሽ፣ አንድ ያክመሻል። አስበው ነበረ ይሮጣል ይሸሻል። ጀግናው ጋዜጠኛ ብድር ከፍሎልሻል። ሰላም ጤና ስጥልኝ፣ ውድ አድማጮች እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ በተለያዩ በሁለት በሶስት ቪዲዮዎች ያለኝን አስተያየት ከእናንተ ጋር ሼር ለማድረግ ነው የመጣሁት። እንግዲህ እዚህ ዛሬ ቪዲዮዎች ላይ በተለይ ቻናል ባየሁት በጣም የገረመኝ ያስደነቀኝ፣ ደግሞ ይሆናል ብዬ ስጠብቀው ሳይሆን የቀረ ነገሮች ያሉትን ከእናንተ ጋር እስኪ እንወያይበታለን። እርግጠኛ ነኝ እንደኔ እናንተም ገምታችሁ ሰርፕራይዝ ሳትሆኑ አትቀሩም በነገሮቹ። እስኪ ለማንኛውም በየመሀል እያስገባው ቪዲዮዎቹን እና ከዛ በኋላ ደግሞ የእናንተን አስተያየት እንደምጽፉልኝ አውቂ የኔን አስተያየት እገልጽላችኋለሁ። አድማጮቼ እንደምታውቁት ዚህ በጋዜጠኞች ወንድሞቻችን ጋር በተለያዩ ጊዜ የተለያየ ችግር እየመጣባቸው ነው። አሁን ደግሞ የሶፊ እሱም እንደዚህ ሁለት ቀኑ ነው ችግር ተፈጥሯል። አሸናፊም ደግሞ በአሾ ላይ እንደዚህ ችግር ተፈጥሯል። በተመስገንም እንደምናውቀው እና ይሄ ተከታታይ የሆነ ነገር ጥቃት እየደረሰባቸው የራስ በራሳቸው ዙሪያ እንደዚህ እያስቸገሯቸው የሌላውን ህዝብ እንኳን ችግር መፍታት አልቻሉም። ለወንድሞቻችን በእውነት ነው የምላቸው ትልቅ ጸሎት ያስፈልጋቸዋል። ሁላችንም ከነዚህ ከቀንጅቦች ከሰዎች ይጠብቃችሁ ይሰውራችሁ ብለን በየቀሉ በምናደርገው ጸሎት ላይ እንድናስባችሁ እስቲ ለማንኛውም ይህን ቪዲዮ አይተን ተመልሰን እንምጣ። አንተ እኮ በሰላም አናግር ተው። ሱፐርቫይዘሩን አደለ? ሰለሞን ከልጅቷ የካሜራ ቅጂዎችን በሙሉ እንደተቀበልካት እና እዛ ቦታ ላይ ምንም አይነት ካሜራ ቅጂ እንዳሌለ ያንንም ካሜራ ቅጂ ደግሞ ሙሉ ለሙሉ ለታምራት አሳልፍ የሰጠው አንተ እንደሆን ካቃለሁ አንተና ታምራት ቁጭ ብላችሁ በጣም ደስ በሚል ሁኔታ ስጠጡ እንደነበር፣ እሱም ማንኛውም ሰው የሚያደርገው ነገር እኮ እኔ እኮ ተጋበዝኩኝ ኦልሬዲ ተጋበዝኩኝ። ፕሮግራም በሰላም ጨረስኩለትኝ አይደለ ፕሮግራም በሰላም ስላለቀ በቃ እንጠጣ። አብረን የው ልንገር፣ ወንድሜ ከኔ ጋር ምንም የሚገናኝ ነገር የለውም። በቃ አድርግልኝ ያለኝ ነው ያደረግኩለት። ምንድነው አድርግልኝ ያለ፣ ሰዎቹ ይመጣሉ፣ አንድ ጋዜጠኛ አለ። የው ልንገር ታምራት፣ ወይ እንዴት አድርጌ ነው የምናገረው? እንዴት አድርጌ ነው የሚመጡ ፓርቲ የምናዘጋጅበት ምክንያት ሌላ ነው። ምንድነው አለ የሚመጡ እንግዶች አሉ፣ ነገር ግን ከእንግዶች መሀል ላይ የምንፈልገው ሰው አለ ብሎኛል። ሌላ ነገሩን እኔ አላውቅም። በቃ እዛ ቦታ ላይ በቃ ልጅቷን እንድጠጣ እንድሰቅር ያቺ ወጣች አልከ፣ ልጅ እኔ ፊቷንም በደንብ አላቆም። ትጠጣ ትስከር። ከዛ በኋላ ከሰከረች በኋላ የሚወስድ መኪና አዘጋጅ ና ከእኔ ሰዎች ጋር ትሰጥልኛለህ ነው ያለኝ። ይህንን ሌላ ነገር ማውቀው ነገር የለም። የተነጋገራችሁት እንደዚህ ነው። በቃ ይሄን ነው። ሌላ ነገርም በቃ ሳንቲም እሰጥሃለሁ አለኝ። በቃ ለባላላዳውም 800 ሺህ ያልከውን እኔ ነኝ የሰጠሁት፣ ከሰጠኝ አካፍዬ ማለት ነው። እሺ፣ እነዛን መንገድ ላይ የላዳ ሹፌሩን ጠብቀው እንዲቀበሉት የተደረጉ ሰዎች አሉ አይደለ? እኔ አላውቅም ይኖ አሉ። እንግዲህ እዚህ ጋር አድማጮቼ እንደሰማችሁት ነው ራሄልን ራሱ ታምራት እንደገደላት እንዳጠፋት የሚያሳየን ግልጹ ቪዲዮ ይሄ ነው። በዚህ ሰውዬ አማካኝነት መጀመሪያውኑ ሲቀናበር እንደነበረ የምትመጣ የሚመጣ ሰው እንዳለም ደግሞ መናገሩና ከዛም ደግሞ እንድትሰክር እርግጠኛ ነኝ ምናምን ጨምረውባት እንድትሰክር ያደረጓት ፕሮግራም ላድርጎ እሷን ለማጥፋት ያዘጋጀው ፕሮግራም ነው። ሌላው እንግዲህ ደግሞ ያልገባኝ ነገር እዚህ ጋር ይህ የሆቴሉ ሱፐርቫይዘር የሚገርመው ነገር የእሱ ልጅ ሲባል ከተቀመጠበት ተነሳ ዘለለ። እሱ ግን ለሌሎች አደንዛዥ እጽ ይሸጣል። ነገ ከነጎዲያ የእሱ ልጅ አድጎ በዛው እንደማይነከር ምን ዋስትና አሉ? ተመልከቱ። እሱ እኮ አገር እየበከለ ነው። አገር እስከበከለ ድረስ በዛ ክልል በዛ ሁኔታ የሚያድግ ልጅ ምን አይነት ንጹሕ ልጅ ሆኖ ያድጋል? ብሎ የሱ ልጅ ደና ሁኖ ያድጋል ብሎ ያስባል? ገባችሁ? አንድ ነገር አንድ ሰው ሲያደርግ መጥፎ ነገር ሲያደርግ፣ ነገ በልጄ በቤተሰቦቼ ብሎ እንዴት ማሰብ ያቅተዋል? እንዴት ለልጁ የማይፈልገውን ለሌላ ሰው ያደርጋል? እኔ በጣም ነው ግራ አይገባኝ። በእውነት ነው ምራችሁ፣ ይህንን አይነት ጭንቅላት ያላቸው ሰዎች ምን እንደሚያስቡ በጣም ግራ አይገባኝ። እኔያው ምን እንደምል ታውቃላችሁ? የእሷ እናትና እህ- እህትዮ ተብዬው ይህን ቪዲዮ ያዩታሉ ወይ? ስለሱ ሲናገሩ ቃላታቸው እንኳን ለስላሳ ነው። እንደ ልጅ ሆኖኝ እንደ ልጅ ልሁንሽ ብሎኝ ጊዜ ነው ሊረዳይ ነው። እንግዲህ ተመልከቱ። ለምን ይሆን ታምራት እሷን ማስወገድ የፈለገው? ለምን ይሆን እንግዲህ። እንደሰማ ነው ከዚህ በፊት ጓደኞቿ አቤልን ሲወቅሱ ሲመጡ፣ በጣም ነው የሚወዳት በጣም ነው የሚወዳት። ያለ እሷ መኖር ደቂቃ አይፈልግም ነበር። የሰማ ነው አደለ? ይቺስ ልጅ ለራሄል መጥፋት ለዚህ ሁሉ ጦስ ምክንያት ናት ብዬ ነው የማስበው። ምንም ቢሆን ታመራት ያደረገውን ነገር ባልደግፍም ነገሩን በሙሉ ባልወደውም፣ ግን እንደ ሰውኛ ቁጭ ብላችሁ ስታስቡት ደግሞ ይቺ ሴትዮ ባደረገችው ፕላን ብዙ ችግር ተፈጥሯል። ከራሳችሁ ከአንድ በቷ እንድትሰሙ ትፈልጋለሁ። ስለዚህ ደካማ ጎን ማጣራት ጀመርኩ። ከዛ ደካማ ጎኑ አንድ ጓደኛውና አንድ ደግሞ ፍቅረኛው እንደሆነች ተሰማ። ከዛን ታምራት ባገኘው አጋጣሚ ወይ ደግሞ በሌላ ሰው የሚሆን ካንተ ጋር ልጅቷ ግንኙነት እንዳላት ወይ ደግሞ ራሄል ግንኙነት ካንተ ጋር እንዳላት ለማሳመን ሞከርኩ። እኔ ያለው ማድረግ ማረገኝ ስራ ሌላዎች ልጆች ናቸው የሚያደርጉት። እኔ ትእዛዝ ብቻ ነው የምሰጠው። ከዛን ስለአንተ ብዙ ነገሮችን እንዲያውቅ አደረኩ። ውሸትም ቢሆን ከልጅቷ ጋር ግንኙነት እንዳላክ እንዲያውቅ ስለ ሁለታችሁ ሁሉ ነገር አወቅ ከዛ ራእይ ልጠፋች። አሁንም እያመንገኝ አለ። እንደሰማችሁት ነው። አያችሁ፣ የእሷ ፕላን የነበረ ምንም ነገር ባናቀውም ታምራትን ለመበቀል ብላ ግን ላቤልም ጦሱ ነው ሆነዋለች። አሁን እሱ በዛ ንዴት ነው እንግዲህ እሷን ለማጥቃት የፈለገው እሱ ነው ለማጥቃት የፈለገው የሚመስለኝ በዚህ ጉዳይ ካለው አንጻር እሷ ብችል በጀመረችው በጠነሰሰችው ውሸት ወሬ ባወራችው ምክንያት ሆኗል ብዬ ነው ማስበው። እኔ አልታመመም እያልኩ አይደለም እንደ ስራ ባልደረባነት አብረን እያወራ ነው። ስለዚህ ጣልቃ ባትገቢብን ጥሩ ነው። አንቺ በጣም ታገልኩኝ፣ አልቻልኩም እና በጣም ደበደቡን፣ እሱንም ወጋግተውት ነበርና እንዳጋጣሚ እኔም ሰው ነው ያዳነኝ እንጂ ልድን አልችልም ነበር። አጋጣሚ ነውና ሰዎች መጥተው ነው ያጠቁ እና፣ ባጠቁ ሰዓት እኔም ሰው ነው ያተረፈኝ እንጂ ልድን አልችልም ነበር። እሱንም ቢሆን ወጋ አክቶታል። አሸናፊ ተወቅቶ ሞቶ ሊሆን ይችላል። ኦልሬዲ የሆነ ነገር ሆኖ ሊሆን ይችላል። ማን ደውልኝ፣ ማን ምንም የማውቀው ነገር የለም ማለት ድንገት ሲደውልኝ ሳነሳው ከሆስፒታል ነው። እኛ አንድ ባልደረባ፣ የስራ ባልደረባችን፣ ወንድማችን አብሮት የነበረው አሸናፊ ብዙ ነገር ውስጥ ገብቷል። የሞት አፋፍ ላይም ሆኖ ሊሆን ይችላል። ኦልሬዲ ሞቶም ሊሆን ይችላል። አፋፍ ሰው ነው የወሰዱት በእርግጥ እና በሰዓቱ እኔም በድብደባ ማለት ስለነበርኩ በሰመመን የት እንሄድ አላቅም አድማጮቼ እንግዲህ ይሄ ቪዲዮ እንዳይሰማችሁት የአሹ ወንድማችን የተሰወረበትን ምክንያት ሲያስረዳ የእነሱ አባል የሆነ ሰው ምንም ደስተኛ አይደለውም። ባነጋገሩም፣ በባለቤቱም መጀመሪያ በትላንትና በአሸናፊ ባለቤት ስትናገር የእሱ ነገር አልቆለታል ነው ያለች። መጀመሪያ ሲጠይቋት ለምን አልቆለታል አለች፣ የመጀመሪያው መልሷ። ለምን እንደዛ ሊሆን ቻለ? በዛ ላይ ደግሞ ይሄ ልጅ አብሮት ከሄደ እና እሱን ሰው ሲያተርፎ እንዴት ያኛውን እንግዲህ ይህ የተጎዳም ስላችሁ በጣም የተጎዳም አይመስል እንዳነጋገሩ እነሱ የተወጋጋውን ሰው የሚያተርፍ ሲመጣ እንግዲህ ስትአስቡት ሰው ሊያተርፍ ሲመጣ ሰው የሚተደበደበ የትኛውን ነው የሚያነሳው? እኔን አተረፉኝ ይላል እሱ ግን የተወጋግቷል ይላል። የትኛውን ነው ቀድሚያ መረዳት ያለበት? አሁን እናንተ በእንደዚህ ደረጃ ላይ ብትሄዱት የትኛውን ነው ቀድማችሁ የምትረዱት? እና የዚህ ልጅ ሁኔታ አላማረኝም ከቤቱም እንዳይገቡ ከልክላለች። ስለዚህ ይሄ ሰውዬ ከሌላ ሰዎች ጋር ተባብሮ ያደረገው ነገር አለ ብዬ ነው ማስብ። እህት ወንድሞቼ፣ አሁን ጊዜ ማንንም ማንንም አመን አይቻልም። እነዚህ ጋዜጠኞች ያሉበት ጣጣ እኔ ምን ብዬ እንደምናገር አላቅም። ፈጣሪው ናቸው አሁን ይሄ እጁ አለበት በደንብ መመርመን ያለበት ከኋላው ከፊቱ በደንብ መመርመር አለበት የተቀናጀ ነገር ነው እኔ አሹ ይሄ ልጅ አሳልፎ ሰጦታል ብዬ ነው የማስበው ያያችሁ ነው። አሁን ወንድም በወንድሙ የተጨጋከነበት ጊዜ ነው። አይተናል። ስንታቸው ኖርስ በራሳቸው ሪፖርት እያደረሱ አሳልፎ የሚሰጧቸው እና ለአሸናፊ አንድ ነገር ቢሆን፣ ይሄ ልጅ ነው መጠየቅ ያለበት ብዬ ነው የማስበው። እሱ ብዙም ያክል ጉዳት አልደረሰበትም እንደማየው፣ ነካነካ ነካ አርገው ነው የሰደዱት። ወይም እሱ ፕሮግራም አድርጎ ይሆናል እንደዛ ነካ ነካ አርገው እንዲሰዱት ብሎ ለው ማስመሰል ስላለባቸው እንዴት እሱን ወቅቱ ይሄኛው እንዴት አልተወጋም? ወንድሞች በጣም ያሳዝናል። አሹን በሰላም ፈጣሪው ለቤተሰቦቹ ለቤቱ ይመልሰው። በጣም በጣም አሰቃቂ ጊዜ ነው። ተመልከቱ እንግዲህ ይሄ ልጅ ካላበደ ወይም ደግሞ እኛ የምንፈልገውን አይነት ነገር ሰው ካልሆነልን እሱ ብሩን አልሰጣትም። የተለያዩ መድኃኒቶችን እየወሰደ ራሱን እንዲስት ወይም ደግሞ የሆነ በቃላ እንዲያብድ ነገር ምናምን፣ በቃ የሆነ ዝም ብሎ እንዲሰቃ እያለ ራሱን እንዲያቅ እንኳን ማድረግ የለብኝም ገብቶ በኋላ ራሱን እንዲረሳ በቃ ነገርኩ እኮ። እኔው ነኝ እኮ ወደ ራሱን እንዲመለስ ያደረግኩትም እኮ እኔው ነኝ አልኩ። ታዘሽ ነው፣ አተርሽ ታዘሽ ነው አይደል እኮ። ስትርበተበች ስትርበተበች ማን ያዘዘሽ? ያንሳት እየዳነ እንደሆነ ጤንነቱ እየተመለሰ እንደሆነ ስታቂ እዛ እኮ እንደዛ ያደረግሽው። ድኖ ለሁለተኛ እብደት እያዘጋጃችሁት ነው። አሁን እየተሻለውና በጥሩ ሁኔታ ላይ እንዳለ ስነግርሽ ተርበተበት። ምን ሆነሽ? እሱ ነው አይደለ? እናንተ የምትፈልጉትም የሱ እንደንነት ነው አይደለ? እኔ ያሳመምኩትን ሰው እኔ ራሴ እንትን ያልኩትን ሰው ወደ ጥሩ ሁኔታ መልሼዋለሁ። በቃ እኔ እኮ ጥፋተኛ ልባል አልችልም። ከዚህ በኋላ እንዴት ነው ጥፋተኛ ልትባል? ይሄ እሱ ጥሩ ሁኔታ ላይ ነው ያለው አይደለም፣ እንደዛም እንዲሆን ያደረግኩት እኔ ነኝ እያልኩ እኮ ነው። እነሱን ነው መጠየቅ ያለብህ፣ እነሱን ነው እንደዚህ ማድረግ ያለብህ፣ እነሱን ነው እንደዚህ ማፋጠጥ ያለብህ እንጂ እኔ እኮ ነገርኩህ እኮ አላሳመምኩትም። አላልኩም አሳምሜ ያለው በደንብ አድርጌ ብዙ ነገር አድርጌ ያለው እሱ እንደዚህ አይነት ደረጃ ላይ እንዲደርስ ብዙ ነገር አድርጌ ያለው እያልኩ አንገት እኮ የሚያስደፋ ስራ ሰርተሽ ታብራሪልኛለሽ፣ አይደል ጭራሽ ከአንቺን ብዙ እኔ እንኳን አንቺን ያልኩ እያወሩ አደል እንግዲህ። ቺ ቤኪ ወንድማችንን በመርፌ በኤክስፓየር በሆነ በማይገባ መርፌ እየወጋች ልታሳብድ ስትዘጋጅ የነበረች ነርስ የመለሰችው መልሷ ገርሞኝ ነው። በጣም ነው የሚገርመው። እኔ በደንብ አድርጌ ያሳመምኩትን ሰው ወደ ጦሩ ሁኔታ ስለመለስኩት እንዴት ወንጀለኛ ሆናለሁ? አለች። አይገርም? በጣም ነው የሚገርመው። አያቸው አስተሳሰባቸው እስከየት ድረስ እንደሆነ፣ ወንጀለኛ የሚሰሩ ስሮት ወንጀላቸው እንኳን እንዴት አድርገው በ እንዴት አቀለው እንደሚያዩት ለዛ ኮነ ከስህተታቸው የማይማሩት አሁን ይቺ ሰው ብትተዉ ሌላ ነገር ከማድረግ አትቦዘንም። ለምን በዚህ ደረጃ ነው የምታስበው? ያደረግኩትን ጥፋት በጣም አጥፍቼ ነበር። ስለዚህ ግን ያንን ጥፋቱን ደሞ ስለመለስኩት፣ እንዴት ነው ያጠፋችው? በዛ ሰውነት ላይ ያ መድኃኒት ምን ያክል እዳ እንደሚፈጥር በሰውነቱ ላይ ምን ያክል ሳይድ ኢፌክት እንዳለው የተማረች ናት እንግዲህ ታውቃለች ግን፣ ሰውዬው አሁን አእምሮ ስለተመለሰለት ሌላውን ነገሩን ሊቨሩን አበላሽቶ ቢሆን ሌላ ነገሩን ጎርቶ ቢሆን እሱ ችግር የለውም። አሁን አእምሮ ስለተመለሰለት እንዴት ጥፋተኛ እባላለሁ ብላ ወንጅ ከወንጀል ነፃኔ ብላ የምታምን ሴት ናት እንግዲህ። ተመልከቱ እስኪ። ሌላው ደግሞ በጣም በጣም የገረመኝ ነገር አለ። ሲጀመር ለታሙ ለምንድነው የኔ ያክል የተጨነቃችሁት? እሱ አይመለከት ታሙ ማለት እኮ በጣም ክፉ የሆነ ሰው ነው ማለት እኔ እንዴት እንደተረዳችሁት አላውቅም። ማለት ከኔ የበለጠ ወንጀል ያለበት እኮ እሱ ነው። ቢገባና ብትረዳው ማለት ነው። ምክንያቱም የስንት ሴቶችን ህይወት እንዳበላሸ የስንት ሴቶችን ገንዘብ እንደበላ ታውቃለህ? እኔ እኮ የኔም ብቻ አይደለም፣ በጣም የብዙ ሴቶችን ወክዬ እኮ ነው የተበቀልኩት። ስለዚህ እያልሽኛ ያለሽው ሳተፍ ልክ ስሙ፣ ልክ ነህ። በጣም ገኗል አይደል? በመልካምነት ግን እንደዛ አይደለም። በጣም የብዙ ሴቶች ገንዘብ በልቷል። በጣም የብዙ እንዴ ከኔ ጋር እንኳን ስንተዋወቅ አንተ እንደምትለው ጥሩ ሰው ነበር የሚመስለኝ። በሶሻል ሚዲያ ነበር የተዋወቅ ነው። ውጭ ሀገር ነበር የምኖረው ዛሬ መጥቼ እንደዚህ መሆኔን እኔ እዛሙኝ ሙኝ ይልክለት ነበር ገንዘብ ከዛ በኋላ አምኛው መጣው። አብረን ተጋብተን እንኖራለን ሶ ከፈትኩለት፣ ብዙ ነገር አድርጌለት ነበር። ግን አብረን እንኖራለን እና ያለኝ መጣው። ከመጣ በኋላ የተፈጠረው ነገር ግን ሌላ ነው። አስረግዞኝ ነው የጠፋው ከነን የጠፋው ጭራሽ እኔ ልክ ሁሉም ፌክ ታሪክ ነው። እኔ ብዙ ነገር ማድረግ እችላለሁ ብዬ የማስበውም ለዛ ነው። ይህ በሙሉ የምታስባቸው መታያቸው ነገር በሙሉ ፌኮች ናቸው እና እኛን እኔን አደጋ ውስጥ የጨመርሽኝ ፌክ ታሪክ ነው። እንግዲህ ይህን ቪዲዮ በጣም በጣም በጣም የገረመኝ እች ሴት እኛ እንግዲህ ከመሆን የምንጠብቀው አንድ ባለሀብት፣ ዲያስፖራ ውጭ የሚኖር አሜሪካ ምናምን እያሉ በቃ ሹፌሩ ሲያዝ የጠበቅነው እንግዲህ ዋናው ደግሞ ነገ ከነገ ወዲያ ይመጣል ነበር። ግን በዚህ ደረጃ እችን ልጅ አልጠበኳት። ተመልከቷት፣ ነፍሰ ጡር እንግዲህ ባለ እጅ የተያዘች ሴትዮ የዚህን ያክል ሸር ስትሰራ። ለነገሩ ሁሉን ነገር ፌክ እንደሆነ በራሷ በቃሏ ተናግራለች። መጨረሻ ላይ እየተናገረችው ሁሉን ነገር በጭንቅላቷ ላይ የሚሳል ነው የሚመስለኝ። ሁሉን ነገር የምትስለው ፌክ እንደሆነ ተናግራለች። ተሙ በፍጹም እንደዚህ አይነት ነገር አያደርግ አያደርግም እንግዲህ እኔ ተሞን ከመከታተላት ጀመርኩ ጀምሬ ስንት ሰው ስንት ወንጀለኛ በገንዘብ ሊያታልለው ስንቱ ነገር ሞክሯል። እንኳን ከዚች ያመጣ ገንዘቧን ሊበላ ወይም የሌሎችን ሜሪሎቹ ሴቶች እህቶቻቸውን እህቶቹን ገንዘብ ሊበላ እቺ የሆነ ጭቅላቷ ላይ በሽታ አለባት። ይህንን ያወጣችውን ገንዘብ ለሱ ያወጣችሁ ገንዘብ ስንት መስጊድ ላይ የሚንከራተት መብላት ያጡት እናትና አባቶችን ብትጠሩበት ጥሩ ነበር። ለሱ እሱን ለማጥፋት ኢንቨስት ከምታደርግ በጣም ነው። እቺ ጤነኛ ማት መስለኝም እንደዚህ ሂጃብ ለብሳ ይህን ያክል ጉድ ምትሰራ ጤነኛ አይደለችም። ተመልከቷት እንደዚህ ከጎረምሳ ጋር ልቀቀው ልቀቀው፣ አቅምሶ ለቀቃት። እንዴ አትፈራም? እንዲ አሰጥ ሆና በሆዷ ውስጥ ነፍስ እያለ የሌላ ነፍስ ለማጥፋት ምትታገል ምን ትሏት አላችሁ? ይች ምን ደምትባለው ከጎረምሳ ጋር ይብጣ ይደብደበኛለች። በፈቃደኝነት ነው ያቀመሳት እናቱን በእናቱ ስለመጣችበት ይሄ ልጅ ጥፋተኛ አይደለም፣ እሷን ስለደበደባት ብዬ ነው የማስበው። ለምን ፈልጋለች እንደዚህ የምትናገር አሁን እሷ እናት ልትሆን በፊት ከሌላት ሌላ እሷ እናት ልትሆን እየተዘጋጀች የሌላን ሰው እናት እጎዳለሁ፣ እገላለሁ ብላ የምትናገር እች ሴት ጨካኝ ኬት ነው የመጣችው? ሌላው ግራ የገባኝ ዘመዶቼ ታስታውሱ እንደሆነ ያ ሹፌሩ ሲያዝ የቺ ሴተኛ ዳሪዋ ሹፌሩ ጋር ግንኙነት ነበረኝና የሆነ ቪዲዮ በጣም መጥፎ ቪዲዮ አግኝቼ ለተሙ ሰጥቼው ከዛ ሲከታተለው ነው ይሄ የደረሰበት ብላ ነበር። ታዲያ ይህች ሴትዮ ከምና የመጣችው? ከዛ ስለተከታተለው ተሙን ለማጥቃት ባለሀብቱ ስንት ንብረት ያለው ሰው እሱን ተከታተለው ነው እኛ የሰማ ነው። ታዲያ ይችው ሴትዮ ነበረች ያን ወንጀል ሰራችና፣ ያ ሹፌሩ የያዘው ምንድን ምንድነው ነገሩ? እቺ የምትለውና ዋናው የተገኘበት ተሙ የጠፋበት የተባለው መሰረቱ ላይ ምንም አይገናኝም። እቺ ገንዘብ ወስዶ ነው ትላለች፣ የተኛ ዳሪዋ ለተሙ ሰጠውት ያለችው ዶኩሜንትስ? እንዴት ነው እስኪ፣ እናንተ ምን ትላላችሁ በዚህ ጉዳይ ላይ ይህት ወንድሞቼ? ለማንኛውም እርግጠኛ ነኝ ብዙዎቻችሁ እንደተገረማችሁ ነው እኛ እናውቃለን። ተሞ ምንም ነገር አያደርግም። እንሻላህ ነገ በሚመጣው ከነጎዲያ ተሙ በህይወት እንደምናገኘው ተስፋለኝ፣ ጸሎቴም ነው። ሌላው ሁሎችም ወንድሞቻችንን ፈጣሪ ይጠብቃችሁ። በእውነት ነው የምላችሁ። እኔ ግራ ተጋባይ ማኑን ለማን እንደምል እንኳ ግራ ተጋባው። በቃ በጣም የተወጠረ ውስጥ ነው ያሉት እነዚህ። ሰይጣን ከሀገራችን ያጥፋለን። ከለሰው በህይወቱን እየተረጋጋ እየኖረ አይደለም። በቃ እነዚህ ወንድሞቻችንን ፈጣሪ ቤጥልልን ደግሞ ወንጀለኞች በዝተው እንደዚህ ግራ እያጋቡ ነው። ውት ወንድሞቼ ለማንኛውም ስላዳመጣችሁኝ ከልብ ከልብ አድርጌ አመሰግናለሁ። በሌላ አስተያየት በሌላ ቪዲዮ እስክንመጣ የእናንተን አስተያየት በጉጉት እየጠበቅኩኝ በዚህ ሰናበታቸዋለሁ።